እና አበው ላይ አንድ ታሪክ አለ። የአባ ፓምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰ። እና አባ ፓምቦ ከእለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ። እና ሰሙ ሰሙ ሰሙና ቃለ እግዚአብሔሩን። ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጊያለሁ ብለው ተናገሩ እየሰማችሁ ነው? ተናገሩና ልክ ተናገሩ ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው፣ እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትታውት፣ ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው? ሮጣ መጣ። ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳውት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ፣ ውሎ ሲያድር ለመናዘዝ ነው የመጣውታ። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምቶ ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን ይሄ ያሳፍረን። ስንሰራው ነበረ እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው ዓይን በጨለማ አያይም ብለን የምናደርገው ስራ ላይ ያን የነበር መሸማቀቅ የነበረብን እሱን ድንበር አልፈነው ነው አፍርሰነው። እግዚአብሔርም እንዳወቀው አውቀን እኛም ሕሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይመረን፣ ይቅር እንደማይለን የትላንትናው አመታችንን በከንቱ እንዳሳለፍ ነው ይሄንን፣ የመጪውንም ጭምር እንደማንስተካከል ነው የሚነግርን። ብዙዎቻችን እንዲያው ነው እንስተካከላለን፣ እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አደለ? ወደ ትላንትናው ማንነታችን የምንመለስ አዎ ወደ ነበረው ወደ ቀደመው ማንነታችን ማንነታችን እንመጣልና፣ ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ነው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ። ክርስቲያኖች፣ የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም። የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው። ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ አመቱን ሁሉ እንደ ትናንትናው ነው ማሳለፍ የሚፈልገው።